መቤታችንን ማይወድ ሰይጣን ብቻ ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አመሰግናትም፣ አድሳትም። ምክንያቱም የእርሱን ስራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሎ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8። የማንን ሥራ ላይፈርስ በደንብ ብሎ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ ተገለጠ። ከማ ተወልዶ? ትጠራጠራላችሁ? ከማ ተወልደው ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ስራውን አፈረሰበት። የዲያብሎስ ስራ ሐሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ ተገለጠ። ስለዚህ ስራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች። ሌላ ምንም ምክንያቱ ነጥቡ እሱ ነው።